የምትታወቀው በሙሉ ስሟ ደግሞ ስመኝ ገብሩ ተብላ የምትጠራውና ከአንድ ነጥብ ስምንት ሚሊዮን በላይ ተከታዮች ያሉ ልጅ እግር ቢጤ ሰው የተናገረችው ነገር በብዙ መልኩ ቁጣ እንቀስቅሷል። በተለይ በድሬዳዋ ከተማ አስተዳደር እና በድሬዳዋ ከተማ ነዋሪዎች ዘንድ እንደምን ተደርጎ ነው እንዲህ ባለ መልኩ አንድ ፍሬ የምታህል ልጅ እንዲህ የምታብጠለጥለን የሚል እልህ አዘል ንግግርና የአጸፋ ምላሾች እዛው ማህበራዊ ሚዲያ ላይ ሲሰጧት ታይተዋልም ተስተውለዋልም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጠጉሉም፣ ሰላም ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። በዛሬው ርዕሰ ጉዳያችን ከላይ በመግቢያው እንደነገርናችሁ ከጃኒት ወይንም ደግሞ ከስመኝ ገብሩ ጋር ተያይዞ የምንነግራችሁ ጉዳይ አለን። ከዚህ ጋር ደግሞ አያይዘን እንዲሁ አዶናይ የተባለ ግለሰብ ወቸ ጉድ በተባለ የፖድካስት ላይ ቀርቦ ስለተናገረውም ነገር ከማጠቃለላችን በፊት እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲዩ በትትና ጠየቅን ክበሩልን። በመግቢያችን እንደነገርናቸው ከዚህ ጉዳይ ጋር ተያይዞ ጃኒት ወይንም ደግሞ ስመኝ ገብሩ ተናገረችው ከተባለው ጉዳይ ጋር ተያይዞ ለተናገረችው ነገር መልስ ነው ያሉ ወጣቶች በእልህና ቁጭት መልስ ነው ያሉትን ንግግር በስፋት ሲሰጡ ታይቷል። እርግጥ ነው የድሬዳዋ ከተማ አስተዳደርም ግለሰቧ እንደ ማህበረሰብ ፈጽማብኛለች ብሎ ላለው ነገር ክስ መስርቶባታል። ስመኝ ገብሩ ወይንም ጃኒት በንግግሯ መካከል ከድሬዳዋ ከተማ ሴቶች ጋር ተያይዞ እንዲህ ስትል ነበር የድሬዳዋ ከተማን ማህበረሰብ ያስቆጣ ንግግር የተናገረችው። የድሬዳዋ ሴቶች ወንድ ልጅ ለሩካቤ ስጋ ሲጠይቃቸው ሽቲ ለብሼ እያየኝ ለምን ትጠይቀኛለህ? ይላሉ ስትል ነበር የተናገረችው የግለሰቧ ንግግር በግርድፍ ትርጉሙ ሲታይ ከሩካቤ ስጋ ጋር ተያይዞ የድሬዳዋ ከተማ ሴቶች እንዲህ ተብለው ቢጠየቁ እንዲህ እንዲህ ብለው የሚመልሱ ምንም አይነት እንቢተኝነት የሌለባቸው ሴቶች ናቸው የሚል ትርጉም ይሰጣል። ይህ ነው እንግዲህ ትልቁና የከተማዋ ነዋሪዎችንም ሆነ የከተማ አስተዳደሩን ያስቆጣው ነገር። የድሬዳዋ ሴቶች የሚለብሱት ሽቲን በተመለከተ በላይቭ ባደረገችው ጨዋታ ላይ የተናገረችው ይህ ንግግር ችግር ውስጥ ሊከታት እንደሚችልና በዚህም ከብዙ ሰዎች ጋር ቅራኔ ውስጥ ልትገባ እንደምትችል የተረዳችው ስመኝ ገብሩ ወይንም ጃኔት ጉዳዩን በተመለከተ ወዲያውኑ በራሷ የቲክቶክ ገጽ ላይ ወጥታ በጣም ተሳስቻለሁ ነገሩን ይሁነኝ ብዬ የተናገርኩት ነገር አይደለም። ላይቭ ላይ እየተጫወትን ሳለ በጨዋታ መካከል የተነሳ ቀልድ ቢጤ ነው። እኔ እናቴ ሺቲ ለብሳ ነው ያሳደገችኝ። እውነት ነው ብዙዎቻችሁን አስከፍቻለሁ፣ በጣም ይቅርታ። ደግሞ ለጥፋቴ እዛው ድረስ መጥቼ ሌሎች ቪዲዮዎችን እሰራለሁ በማለት ይቅርታ ጠይቃለች። ጃኒት ከልቧ ተጸጽታ እንዲህ ብላ ይቅርታ የጠየቀች ቢሆንም ቅሉ ነገርየው ግን ከአፌ ወጣ አፋፍ ሆኖባት በሕግ ጥላ ስር ከመዋል አልዳነችም። አለማወቅ ከተጠያቂነት እንደማያተርፍ እዚህ ጋር ልብ ሊሉ ይገባል አሁን አሁን ይህ ማህበራዊ ሚዲያ ይዞ ከመጣው ዘርፈ ብዙ ጠቀሜታዎች ጎን ለጎን በብዙ መልኩ በማስተዋልና በማገናዘብ ረገድ በብዙ በብዙ መልኩ ብዙ ነገር የሚቀራቸው ሰዎች ብቅ ብለው አፍ እንዳመጣ ልብ እንደከጀለው ሲናገሩም ሲደመጡም ታይተዋልም ተሰምተዋልም ሁሉ ሀገር የራሱ ማኅበራዊና ባህላዊ ሃይማኖታዊ እሴቶች አሉት የማይነኩ የማይደፈሩ የማይሞከሩ ታዲያ እንዲህ ያሉ ጉዳዮችን በተመለከተ ያለምንም ጥንቃቄና እውቀት በመሰለኝና በደሳለኝ ብቻ አደባባይ ላይ ወጥቶ መናገር ትርፉ ልክ ዛሬ ጃኒትና አዶና የተባሉ ግለሰቦች ላይ የሚደርሰውን አይነት ውርጅብኝ ይዞ የሚመጣ ጣጣ ነው። አዶናይ የተባለውን ሰው ነገር እንመለስበታለን። አሁን የስመኝ ገብሩን ወይንም የጃኒትን ጉዳይ እንቀጥል። የስመኝ ገብሩ ጉዳይ የድሬዳዋ ከተማ ነዋሪዎችን በብዙ ያስቆጣ ነገር ነው። ድሬዷ ካላት የአየር ንብረት አንጻር የአካባቢው እንስቶች ከሊቅ እስከ ደቂቅ የሚለብሱት ሺቲ መሆኑ ይታወቃል። ለዚህ ደግሞ ዋነኛው ምክንያት የአየር ጸባይዋ ነው። ድሬዷ የአየር ሁኔታዋ ልብ ዝቅ የሚያደርግ ነው፣ ባያሌው ትሞቃለች። ከዚህ አንጻር በአካባቢው ሁሉ እንስት ሽቲ ትለብሳለች። ይህ ሽቲ ደግሞ አንዱ የከተማዋ መገለጫ ሆኗል። ከመሃል ከተማ እግር ጥሎት ወዲያ ያመራ ሁሉ የድሬን ሽቲና ጣፋጮቿን ሳይገዛ አይመለስም። ይህ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ታዲያ ዛሬ በስመኝ ገብሩ ንግግር ውስጥ ያለ ልዩነት የተጠሩት የከተማዋ እንስቶች በሙሉ ናቸው። እነዚህ እንስቶች ውስጥ እናቶች፣ አያቶች፣ መምህራን፣ ህፃናትና ወጣት ሴቶች ሁሉ ተጠቃለውበታል። ይህ ነው እንግዲህ የልጅቱን ንግግር የከፋ ያደረገው። እርግጥ ነው ስመኝ ገብሩ ወይንም ጃኒት ነገረ ንግግሯ እንዲህ ያለውን ቀውስ ይዞብኝ ይመጣል ብላ እንድታስብ አላደረጋትም ነበር። እድልና አጋጣሚ ከቴክኖሎጂ ጋር መሳ ለመሳ ሆነው በፈጠሩላት ምቹ የመገናኛ መስመር ላይ ከአቻ ወዳጆቿ ጋር በነበራት የአቻ ጨዋታ መካከል ለሳቅ ለጨዋታ ብላ ያነሳቸው ነገር ነበር። ያም ቢሆን ግን እንዲህ ባለው ሁኔታ ውስጥ ለቀልድም ቢሆን የማይነኩ የማይደፈሩ ነገሮች መኖራቸውን ማወቅና መረዳት ተገቢ ነው። ስመኝ ገብሩ ወይንም ጃኒት እንዲያለውን ነገር ከተናገረች በኋላ በሕግ ጥላ ስር ልትውል ትችላለች የሚለው ጉዳይ ሲነሳ እድሜዋ ስላልደረሰ እንዲያላለው ነገር አትዳረግም የሚሉ ሀሳቦች ሲነሱም ተስተውሏል። ከዚህ ጉዳይ ጋር ተያይዞም ከዚህ ጉዳይ ጋር ተያይዞ ታዲያ ጠበቃውና የሕግ መምህሩ አቶ አበባየው ጌታ ጉዳዩን በተመለከተ የወንጀል ሕጉን በማጣቀስ እንዲህ ሲሉ በማህበራዊ ሚዲያቸው ላይ የራሳቸውን ሀሳብ አስፍረዋል። ቲክቶከሯ አሉ ሲጀምሩ። ቶከሯ ለወንጀል ተጠያቂነት እድሜዋ አልደረሰም፣ ህጻናት እያሉ ያሉ አንዳንድ የዚህ መንደር ሰዎች አሉ። ሕፃን ስትሉ እንዴት ማለታችሁ ነው? መቼስ ከ15 ዓመት በታች አቶንም አይደል። ያው 18 ዓመት እንደሚያልፋት የሚጠበቅ ጉዳይ ቢሆንም 18 ዓመት ባይሞላት እንኳ በወንጀል ህጉ አንቀጽ 56 እዝባር 1 መሰረት ጉዳዩ የሚታየው በህጉ ላይ በተመለከቱት መደበኛ ድንጋጌዎች መሰረት ነው። ማህበረሰብን፣ ህዝብን ብሔርን ማጥላላት ወንጀል ነው፣ ያስቀጣል። በኋላ ለቀልድ ነው ለፌዝ ነው ለቧልት ነው ያልኩት ቢሉም ህጉ አይሰማቸውም። መጠንቀቅ አለበት። ይላሉ የወንጀል ህጉ ደግሞ ከ18 ዓመት በታች ለሆኑና ጥፋት አጥፍተው ለተገኙ ግለሰቦች እንዲህ ሲል ይደነግጋል የወንጀለኛ መቅጫ ህግ አንቀጽ 56 ከ15 ዓመት በላይ ከ18 ዓመት በታች ያሉ ወጣቶች ወንጀል አድራጊዎች ይላል አንደኛ አድራጊው ወንጀል ባደረገበት ከ15 ዓመት የበለጠ እድሜ ኑሮት ነገር ግን 18 ዓመት ያልሞላ ሆነ ጉዳዩ የሚታየው በህጉ ላይ በተመለከቱት መደበኛ ድንጋጌዎች መሰረት ነው ጥልን ይላል ሁለተኛ ቢሆንም ፍርድ ቤቱ ቅጣቱን የሚወስነው የነገሩን ሁኔታ በማመዛዘን በተለይም የተከሳሹን ወጣትነት ዕድሜ መጠን ሊታረም አለመቻሉንና አገኛነቱን አመሉ ሊሻሻል የሚችል ዕድል የሚያጋጥመው መሆን አለመሆኑን በመገንዘብ መደበኞቹን የቅጣት ማቅለያ ድንጋጌዎች አንቀጽ 199ን መሰረት አድርጎ በመያዝ ወይም የተሻለ መስሎ ሲታየው ለአካለ መጠን ላልደረሱት ወንጅ የተመደበውን የልዩ ቅጣት አወሳሰን ከአንቀጽ 166 እስከ 8ን በመከተል ነው ይላል። ስሜኝ ገብሩ ወይም ጃኒት በዚህ የወንጀል ህግ መሰረት ትዳኛለች ማለት ነው። አሁን በማህበራዊ ሚዲያው ላይ ጥያቄ ሆኖ የቀረበው ነገር ስመኝ ገብሩ ወይንም ጃኒት በይቅርታ ትለቀቃለች ወይንስ በወንጀል ህጉ መሰረት ትቀጣለች የሚለው ነገር ሆኗል። ወዲህ ልጅናት ተመክራ ተዘክራ ተገስጻ በይቅርታ ትለቀቅ የሚሉ ድምጾችም ይሰማሉ። ወዲያ ደግሞ ህግ ህግ ነው፣ በህጉ መሰረት ትቀጣ። እርሷ በይቅርታ ከተለቀቀች፣ ሌላው ደግሞ ሌላ ጊዜ ተመሳሳይ ጥፋት አጥፍቶ እንዲሁ በይቅርታ እለቀቃለሁ ብሎ ያስባል የሚሉ ሀሳቦች እየተነሱ ይገኛሉ። ውድ የጊዜ ሚዲያ ቤተሰቦች፣ እርሶ በዚህ ሀሳብ ላይ ምን ይላሉ? በይቅርታ ትለቀቅ ወይንስ ደግሞ በወንጀል ህጉ መሰረት ትዳኝ? ሀሳቡን በሀሳብ መስጫ ሳጥን ላይ ያስፈሩልን። ነገርን ነገር ያነሰዋል እንዲሉ ከስመኝ ገብሩ ጉዳይ ፈቅ ስንል እንደ ትውልድም እንደ ሀገርም በብዙ መክሰራችንን ያየንበት ንግግር የታየው ደግሞ ወቸ ጉድ በተሰኘ ፖድካስት ላይ ነው። ይህ አዶናይ እየተባለ ግለሰብ እንደው አንዳች የፈጠራ ስራ ሰርቶ ሀገር እንዳስጠራ አሊያ የአንበሳ ግዳይ ጥሎ ጆሮ ላይ ሎቴ አንጠልጥሎ ፀጉሩን አጎፍሮ ወይም ለጦር ሜዳው ግዳይ ተጋድሎ ብዙ ሜዳሊያዎችን ደረቱ ላይ እንዳንጠለጠለ ሰው አፉን ሞልቶ በኩራት የተናገረው ከባህልም አንጻር ጽዩፍና ነውር፣ ከሃይማኖትም አንጻር አጢያት፣ በሳይንስም ደግሞ የማይመከርና ልክ ያልሆነ ነገር እኔ ሲጨንቀኝ አድርገዋለሁና እናንተም እንድታደርጉት እመክራለሁ ብሎ የተናገረው ነገር አገር ለመክሰሯ ዋነኛ ምስክር ሆኖ እናገኘዋለን። ሰው እንዴት እንዲህ ባለ ማህበረሰብ ውስጥ ተወልዶ አድጎ እንዲህ ያለውን ነገር ይናገራል ያስባልና ብዙዎችን ያስቆጣና ያስተዛዘበ ጉዳይ ሆኗል እዚህ ጋር አንድ የሀገሬውን ብሂል እናንሳ። ከሰደበኝ ይልቅ መስደቤን አምጥቶ የነገረኝ ሰው ሰደበኝ አይነት ንግግር አለ። እንዲህ ያለውን ጸያፍ ነገር ከተናገረው ሰው ይልቅ ንግግሩን ሳይቆርጡ ያስተላለፉት ወቸጉዶች ጉዶች እስከ ዛሬ የገነቡትን ሸጋ ስም ያጠለሸባቸው ጉዳይ ሆኗል። ይህን በተመለከተ ከዛሬ ነገ ማስተላለፋችን ስህተት ነው ብለው ወጥተው ይቅርታ ይጠይቃሉ ተብሎ ይጠበቃል። ያም ሆኖ ግን አሁን እንዲህ ካለው ሰው ጋር እንዴት ያለ አስተማሪ ነገር ይገኛልና ነው ሁሉ ሰው እየጠራ ይህንን ግለሰብ እንግዳ እያደረገ በየአደባባዩ ደስ የማይል ከባህልም ከሃይማኖትም ውጭ ሆነው ነገሮችን እንዲናገር የሚያደርጉና እንግዳ ለማድረግ የሚቀባበሉት የሚለው ነገር አሁንም ጥያቄ እየፈጠረ ያለ ጉዳይ ሆኗል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች በአነሳነው ጉዳይ ላይ ሀሳብ፣ አስተያየት ካላችሁ በአሳም መስጫ ሳጥናችን ሊያስፈሩልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ኮዲዩ በትትና ጠየቀን እናመሰግናለን።